ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 25 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ወሎ ጎጃምና ጎንደር የተለያዩ አካባቢዎች በተካሄዱ ውጊያዎች ወሳኝ ድል መቀናጀታቸውን የፋኖ አመራሮች ገልጸዋል በነ ሙስጠፌ ድጋፍ ከኦብነግ ሊቀመንበርነት እንድነሳ ተሲሮብኛል ያሉት አብዱራህማን መህዲ አገዛዙ ላይ ተቃውሞ አሰምተዋል በሐዋሳ ኢንዱስትሪ ፓርክ በደረሰ የማሽን ፍንዳታ የሁለት ሰዎች ህይወት ማለፉ ታውቋል ከኤርትራ ጋር ለጦርነት የተቃረቡት ዐቢይ አህመድ ነገ ፓርላማ ላይ ቀርበው ንግግር ሊያደርጉ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 በወሎ ጎጃምና ጎንደር የተለያዩ አካባቢዎች በተካሄዱ ውጊያዎች ወሳኝ ድል መቀናጀታቸውን የፋኖ አመራሮች ገለጹ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ሁሴን ጅብሪል ክፍለ ጦር ገነቴ ከተማ ላይ ድል መቀናጀታቸውን የክፍለ ጦሩ ህዝብ ግንኙነት አስታውቀዋል። ሼህ ሁሴን ጅብሪል ክፍለ ጦር ምዕራብ ወሎ ገነቴ ከተማ ህዝቡ አስገድዶ ሰልፍ ሊያስወጣ ትናንት ንጋት የመጣውን 12 መኪና የአገዛዙን ብልጽግና ሰራዊት ሆዳደር አድማ ብተናና ፖሊስ ከተማ ድረስ ዘልቆ በመግባት በርካታውን ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ድል መጎናጸፉን ክፍለ ጦሩ አክለዋል። የንጉስ ሚካኤል ኮር ወታደራዊ ዋና አዛዥ አርበኛ ከረም መሐመድ እንዲሁም ብርጌድ አመራሮቹ አርበኛ ሙራድ አህመድና እንድሪስ አቢ በመሩት ድንቅ የከተማ ተጋድሎ በርካታ ጥምር ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ዘጠኝ መማረኩን መረጃው አክሏል። ይበ እንዲህ እንዳለ በጎጃም ቀጠና ውጊያው ሲቀጥል አፋበሃ በጎጃም አምስተኛ ክፍለ ጦር የማይነጣጠሉት ገረመው ወንዳወቅና አረንዛው ዳሞት መንትያ ብርጌዶች ከፍተኛ ቁጥር ያለውን የአገዛዙን ሰራዊት ደምስሰው ውለዋል ሲል ሲል ገረመ ወንዳወቅ ብርጌድ ህዝብ ግንኙነት አስታውቋል። በቋሪት ወረዳ አምስተኛ ቀኑን በያዘው ውጊያ በርካታ ቁጥር ያላቸው የአገዛዙ ሰራዊት አባላት ሲሸኙ፣ ብዙዎቹ ቆስለዋል። ገረመው ወንዳወቅ ብርጌድ ኢላማውን የጠበቀ ሞርተር ወርውሮ በጠላት አባላትና አመራሮች እንዲሁም በተሽከርካሪዎች ላይ ጉዳት ሲያደርስ፣ አረንዛው ዳሞት ብርጌድ ከገረመው ወንዳወቅ ጋር ባደረገው ተጋድለው መሳሪያዎችን መማረኩን ብርጌዱ አስታውቋል። ወደ ጎንደር ቀጠና የአካባቢው የግንባር መረጃዎች ስናልፍ ትናንት ሰኔ 24 2017 ዓ ም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ክፍለ ጦሮች በጣይመን ከተማ ውጊያ ማካሄዳቸውን ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ፋኖ አብነት ሞላ መረጃውን አድርሷል። ዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር እንዲሁም የአማራ ፋኖ ብሔራዊ ኃይል ስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር፣ ዋክሹም ብርጌድ በጋራ በመሆን ከማታ ጀምሮ ከጓላ በቅርብ ርቀት ላይ ከምትገኘው ጣይመን ከተማ ላይ መፋለማቸው ታውቋል። ውጊያው እልህ አስጨራሽ ትንቅንቅ የታየበት መሆኑንና የአገዛዙ ኃይል አባላት በመቁሰላቸው ወደ አርባያ የመጀመሪያ ደረጃ ሆስፒታል ተልከዋል ሲል ቃል አቀባዩ ገልጸዋል። ትናንት አመሻሹ ላይ የጀመረው ውጊያ ዛሬም ሰኔ 25 2017 ዓ ም ቀጥሎ ከጓህላ ከተማ 18 ኪሎ ሜትር ርቀት ላይ ከምትገኘው ሐሙሲት ከተማ ላይ የተጋሄደ ሲሆን ስድስት ሰዓታትን ያህል የፈጀ እልህ አስጨራሽ ውጊያ ፍልሚያ እንደነበር ለማወቅ ችለናል። በዛሬው ውጊያ የተገኘ ድሎች፣ ሲል ቃል አቀባዩ ፋኖ አብነት በሰጠው መረጃ በግፍ የፋኖ ቤተሰብ ናችሁ ተብለው በስርዓቱ ሹማምንት ታስረው የነበሩ 15 ወገኖቻችንን ማስፈታት ተችሏል ብለዋል። በተጨማሪም 17 የገዢው ኃይል ሲደመሰስ ስድስቱን ደግሞ መቁሰላቸውን የክፍለ ጦሩ ቃል አቀባይ የገለጸ ሲሆን አክሎም የሚሊሻ አባላት ሙሉ ለሙሉ ወደየ አቅጣጫው መበተኑን አስረድተዋል። በነ ሙስጠፌ ድጋፍ ከኦብነግ ሊቀመንበርነቴ እንድነሳ ተሲሮብኛል ያሉት አብዱራህማን መህዲ አገዛዙ ላይ ተቃውሞ አሰሙ። በአብዱራህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ባሳለፍነው ሳምንት ሌላኛው የፓርቲው አንጃ በጅግጅጋ ያካሄደውን ጉባኤ ህገወጥ በፖለቲካ የተቀነባበረና ሀሰተኛ ጉባኤ ነው ሲል ተቃውሟል። በአብዱራህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ይህን ያለው ባሳለፍነው ሳምንት መገባደጃ ሰኔ 22 2017 ዓ ም የኦብነግ አንደኛው ቡድን የፓርቲውን አምስተኛ መደበኛ ጉባኤ በማካሄድ አብዱራህማን መህዲን ከሊቀመንበርነት ማንሳቱን ማስታወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድ እና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው አብዱራህማን መህዲ የሚመራው ኦብነግ መግለጫው ፓርቲውን ለማ ማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝ እና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱን የማስተዳደር መብት ለመሸርሸር የሚደረግ ሰፊ ጥረት አካል ነው ሲል ከሷል። ድርጊቱ የፓርቲውን የውስጥ ፖለቲካ ለመበጥበጥ ብቻ አይደለም፣ ከዚያም ያለፈ ነው ያለው በቀደመው ጉባኤ ሊቀመንበር ተደርገው በተሾሙት በአብዱራህማን መህዲ የሚመራው የኦብነግ ቡድን መግለጫ እውነት አንግቦ የኦጋዴን ህዝብን መብት ለማስከበር የሚደረገው የነጻነት ንቅናቄን ለማስወገድ በስሌት እየተፈጸመ ያለ እርምጃ ነው ሲል ኮንነዋል። ኦብነግ የሶማሌ ህዝብ ለፍትህና ራስን በራስ ለማስተዳደር ለአራት አስርት ዓመታት ያደረገውን ትግል የሚወክል ነው ሲል ገልጿል። አመራራችን በዲሞክራሲያዊ መንገድ የተመረጠና በህዝብ ላይ የተመሰረተ እንጂ በአዲስ አበባ በስልጣን ደላሎች የተሾመ አይደለም ሲል የገለጸው የቡድኑ መግለጫ የብልጽግና ፓርቲ ይህንን በመተካትና ወኪሎቹን በማስቀመጥ ድብቅ አጀንዳውን ለማስፈጸም ይፈልጋል ሲል ኮንኗል። የብልጽግና ሰፊና ድብቅ አጀንዳ ብሎ ከዘረዘራቸው ነጥቦች መካከልም ተቃውሞን ማፈን፣ የፌዴራል ስልጣን ቁጥጥርን ማጠናከርና የኦጋዴንን የነዳጅ ሀብት ያለ ህዝቦቹ ፍቃድና ተሳትፎ ያለ ቁጥጥር መበዝበዝ የሚሉት ይገኙበታል። የሶማሌ ክልል ከጊዜ ወደ ጊዜ ወደ ወታደራዊ ቀጠናነት ተቀይሯል ያለው የቡድኑ መግለጫ የፌዴራል መንግስት በሌሎች የአገሪቱ ክፍሎች እያካሄዳቸው ላሉ ግጭቶች የኋላ መሰረት ሆኖ እያገለገለ ነው ብለዋል። ማህበረሰቡ በመኖሪያነት የሚጠቀምባቸው የክልሉ ቦታዎች ወደ ወታደራዊ አገልግሎት የሚሰጡ ሰፈሮች እየተቀየሩ ለመሆናቸው ህዝቡ ይመሰክራል። በክልሉ የግዳጅ ምልመላም እየተከናወነ ነው። የክልሉ የጸጥታ ኃይሎች ከክልሉ ፍላጎቶች ጋር ምንም ግንኙነት በሌላቸው ጦርነቶች እንዲሳተፉ እየተደረገ ነው ሲልም ተቃውሞም አቅርበዋል። ከኤርትራ ጋር ለጦርነት የተቃረቡት አብይ አህመድ ነገ ፓርላማ ላይ ቀርበው ንግግር ሊያደርጉ ነው ተባለ በአሁኑ ወቅት ከኤርትራ ጋር የቃላት ጦርነቱን ጨርሰው ወደ ወታደራዊ ግጭት ለመግባት የተቃረቡት የብልጽግና ቡድን መሪ አብይ አህመድ እንደለመዱት በፓርላማ ተገኝተው የፕሮፓጋንዳ ንግግራቸውን ለማድረግ ቀጠሮ መያዛቸው ተሰምተዋል የገዢው ፓርቲ ዋና መሪ አብይ አህመድ ነገ ሰኔ 26 2017 ዓ ም በምክር ቤቱ ተገኝተው ማብራሪያ ይሰጣሉ ሲል ፓርላማው አሳውቋል አብይ በምክር ቤቱ የሚገኙት መንግስት

የ2017 የዕቅድ አፈጻጸም አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ለሚነሱላቸው ጥያቄዎች ምላሽና ማብራሪያ ለመስጠት እንደሆነም ተነግሯል። በአሁኑ ወቅት ከማጨብጨብ የዘለለ ከፓርላማ የሚነሳ ጥያቄን እያፈኑ ሲያሻቸውም ቀጥተኛ መልስ ከመስጠት በተረት ተረት ታጅበው የሚያሾፉት ዐቢይ አህመድ ምናልባትም ኤርትራን የሚያስፈራራ መግለጫ ይሰጣሉ ተብሎ ይጠበቃል። ፓርላማው በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 17ና በምክር ቤቱ የአሰራርና የአባላት የሥነ ምግባር ደንብ ቁጥር ደንብ ቁጥር 6 ህዝባር 208 አንቀጽ 81 ንዑስ አንቀጽ 1 እና 3 መሰረት ጠቅላይ ሚኒስትሩንና ሌሎች የፌዴራሉ መንግስት ባለስልጣናትን ለጥያቄ መጥራትና የህግ አስፈጻሚውን አካል አሰራር የመመርመር የመከታተልና የመቆጣጠር ስልጣን አለኝ ሲል መግለጫ ሰጥቷል። ፓርላማው ሊጠይቀኝ አይችልም በሚል ንግግራቸው የሚታወቁት ዐቢይን የመመርመር የመከታተልና የመቆጣጠር ስልጣን አለኝ ሲል ፓርላማው መግለጫ ቢያወጣም በነገው ንግግር አዲስ ነገር የመጠበቁ ነገር ቀላል እንደሆነ ተመላክቷል። በምክር ቤቱ የአሰራር ደንብ መሰረት ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመኑ ነገ ሐሙስ ሰኔ 26 2017 ዓ ም በሚካሄደው 42ኛ መደበኛ ስብሰባው 2 ትሪሊዮን የተጠጋውን የአገዛዛቸውን የ2018 በጀት እንደሚያጸድቁም ይጠበቃል። በሐዋሳ ኢንዱስትሪ ፓርክ በደረሰ የማሽን ፍንዳታ የሁለት ሰዎች ህይወት አለፈ። በሐዋሳ ኢንዱስትሪ ፓርክ ትናንት ማክሰኞ ሰኔ 24 2017 ዓ ም በተከሰተ የቦይለር ፍንዳታ አደጋ የሁለት ሰዎች ህይወታቸው ሲያልፍ ሁለት ሰዎች ደግሞ መቁሰላቸው ተነግሯል። ፍንዳታው የተከሰተው በኢንዱስትሪ ፓርክ ውስጥ የወረቀት ማሸጊያ አምራች በሆነው ጃዝ ሆልዲንግ በተባለ የአገር ውስጥ ኩባንያ ውስጥ ነው። በዚህም አደጋ ምክንያት በመደበኛ ስራቸው ላይ ተሰማርተው በነበሩ ሰራተኞች ላይ የሞትና የአካል ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ ማቴዎስ አሸናፊ ተናግረዋል። አደጋው ያጋጠመው ትናንት ጧት ሁለት ሰዓት ተኩል አካባቢ ሰራተኞች የዕለቱን ስራቸውን እንደጀመሩ ወዲያውኑ መሆኑን የተናገሩት ስራ አስኪያጁ፣ ሰለባዎቹም የፈነዳው ማሽንን የሚያንቀሳቅሱ ኦፕሬተሮች መሆናቸውን ገልጸዋል። አደጋው ሲከሰት የፓርኩ የእሳት አደጋ ሰራተኞች በአፋጣኝ ደርሰው የከፋ ጉዳት ሳይደርስ ፍንዳታውን መቆጣጠራቸውን ኃላፊው መ ናገራቸውን ቢቢሲ ዘግበዋል። ሟቾቹ ማሽኑ ፊት ለፊት የነበሩ ማሽኑን በማንቀሳቀስ የስድስት ዓመት ልምድ ያላቸው የተቋሙ ነባር ሰራተኞች መሆናቸውን የተናገሩት ስራ አስኪያጁ በአደጋው የቆሰሉት ሁለቱ ተጎጂዎች በሐዋሳ ሆስፒታል ሕክምና እየተደረገላቸው ነው ብለዋል። ሟቾቹ ረጅም ዓመታት የሰሩና ልምድ ያላቸው የ62ና የ45 ዓመት ዕድሜ ያላቸው ሰራተኞች መሆናቸውንም ጠቅሰዋል። የአደጋውን መንስኤ ምንነት ለማወቅ ምርመራ እየተደረገ ቢሆንም ከቴክኒክ ጋር የተያያዘ ሊሆን እንደሚችል አቶ ማቴዎስ ተናግረዋል። ሲሰሩ መጠንቀቅ ያለባቸው የቴክኒክ ጉዳዮች ወይም ከማሽኑ ጋር የተያያዙ ችግሮች የአደጋው መንስኤዎች ሊሆኑ እንደሚችሉ ግምታቸውን ገልጸዋል። በሲዳማ ክልል ዋና ከተማ በሚገኘው የኢንዱስትሪ ፓርክ ዓለም አቀፍ የደህንነት መስፈርቶችን እንደሚከተልና የሟቾች የቀብር ስነ ስርዓት ዛሬ በሀዋሳ ከተማ መፈጸሙንም ስራ አስኪያጁ ማስታወቃቸውን ዘገባው አንስቷል። ወደ ኢትዮጵያ እየመጣ ያለ የሰብአዊ እርዳታ በጅቡቲ ላይ መታገቱና ሊበላሽ መቃረቡ ተነገረ። ለ12.1 ሚሊዮን ተረጂዎች የሚውል ሰብአዊ እርዳታ በጅቡቲ ወደብ የመበላሸት አደጋ እንደተጋረጠበት የአፍሪካ ዴቨሎፕመንት ባንክ ግሩፕ ሪፖርት አመላክቷል። በአፍሪካ ዴቨሎፕመንት ባንክ ግሩፕ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ከቀናት በፊት ይፋ የተደረገ ሲሆን የዶናልድ ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት የሚደረጉ የውጭ እርዳታ ፕሮግራሞች በሰፊው እንዲቋረጥ መወሰኑን አስታውሰዋል። በዚህ ውሳኔ መሰረት 2.1 ሚሊዮን ሰዎችን ለአንድ ወር መመገብ የሚያስችልና ወደ ኢትዮጵያ መግባት የነበረበት ሰብዓዊ እርዳታ ጥቅም ላይ የመዋል እድል ድል ላይኖረው ይችላል ተብሏል። ሰብዓዊ እርዳታው 34880 ሜትሪክ ቶን ማሽላ ጥራጥሬና ዘይት መሆኑንና ወደ ኢትዮጵያ ለመጓጓዝ የሚከፈል ገንዘብ ባለመኖሩ ምክንያት በጅቡቲ ወደብ ተይዞ እንደሚገኝ መጠቀሱን ሪፖርተር ዘግበዋል። በዚህም ለተቸገሩ ሳይደርስ የመበላሸት አደጋ እንደተጋረጠበት ሪፖርቱ ያመለክታል። የዩኤስኤድ ድጋፍ መቋረጥ በኢትዮጵያ በተለይም በጤና በትምህርት፣ በግብርናና በድንገተኛ ሰብዓዊ እርዳታ እንቅስቃሴዎች ላይ ተጽዕኖ እንደሚኖረው ሪፖርቱ ይገልጻል። በዚህ ምክንያት የጤና ሚኒስቴር በዩኤስአይድ እና በአፍሪካ በሽታ መከላከልና መቆጣጠር ማዕከል በተደገፉ ፕሮጀክቶች የተቆጠሩ 5000 የጤና አጠባበቅ ሰራተኞች ውል መቋረጡን ሪፖርቱ ይፋ ማድረጉ ይታወሳል። በሪፖርቱ መሰረት እንደ ኢውሮፓውያን አቆጣጠር ከ2025 ጀምሮ ጀርመን ለኢትዮጵያ ከምታደርገው የልማት እርዳታ በጀቷ 1 ቢሊዮን ዩሮ መቀነሷ ተጠቅሷል። ዩናይትድ ኪንግደምም ከጠቅላላ አገራዊ ገቢዋ የምታበረክተውን የ0.5 በመቶ ድጋፍ እንደ ዩሮፒያውያን አቆጣጠር በ2027 በ0.3 በመቶ እንደምትቀንስ በሪፖርቱ ተገልጿል። አገሮች የሚያደርጓቸው ኦፊሴላዊ የልማት እርዳታ ቅነሳዎች የምግብ ዋስትና፣ የጤና አገልግሎት፣ የስደተኞች ፕሮግራሞች መቋረጦችን የሚያስከትሉ በመሆናቸው ሰብአዊ ችግሮች ሊጨምሩ እንደሚችል በሪፖርቱ ተመላክቷል ይህ በእንዲህ እንዳለ የአሜሪካ መንግስት ዩኤስኤድን ድጋፍ በማቋረጡ የተለያዩ አገሮች እርዳታውን የሚጠባበቁ 14 ሚሊዮን ተረጂዎች በሚቀጥሉት አምስት ዓመታት ህይወታቸውን ሊያጡ እንደሚችሉ ሰሞኑን የወጣ አንድ ጥናት ገልጸዋል ከእነዚህ ውስጥ 4.5 ሚሊዮን የሚሆኑት ህጻናት ናቸው ተብሏል አድማጭ ተመልካቾቻችን የሰዓቱ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን ሰላም